ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 21 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደሴ ከተማ አቅራቢያ ተጠልለው የሚገኙ ተፈናቃዮች መጠለያችን ለባለሀብት ተሰጥቶ የዓለም ትክ እየፈረሰብን ነው ብለዋል፤ አቤቱታቸውን ይዘናል። የአብይ መንግስት ከኤርትራና ከትግራይ ጋር ለሚያደርገው ጦርነት ጡረታ የወጡ ጀኔራሎችን መጥራት ጀምሯል። የትግራይ ዳኞች ዛሬ ግንቦት 21 ጀምሮ ወደ ስራ ገበታ እንደሚመለሱ ተነግሯል። የጤና ጉዳይ ለነገ የሚባል ስላልሆነ እንጂ በግል ጤና ተቋማት ክፍያው ከአቅማችን በላይ ነው ሲሉ ተገልጋዮቹ ገልጸዋል። ቢሊዮነሩ ኤለን መስክ ከትራምፕ አስተዳደር ራሱን አግልሏል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሱ ደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ሆኑ። በደሴ ከተማ አቅራቢያ ተጠልለው የሚገኙ ተፈናቃዮች መጠለያችን ለባለ ሀብት ተሰጥቶ ያለምትክ እየፈረሰብን ነው አሉ። በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅልን አካባቢው ለባለ ሀብት ተሰጥቷል በሚል መኖሪያ ድንኳናችን እየፈረስብን ነው ሲሉ ገልጸዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ችግሩ መፈጠሩን አረጋግጫለሁ ሲል አምነዋል። ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በ2014 ዓ ም ተፈናቃ ተቀላቅለው በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ አካባቢ ሰፍረው የነበሩ ከ700 በላይ ተፈናቃዮች ቦታው ለሌላ አካል ተሰጥቷል በሚል ተለዋጭ መጠለያ ሳይዘጋጅላቸው መጠለያቸው ቦታውን በተሰጠው አካል እየፈረሰ እንደሆነ ተናግረዋል። አስተያየታቸውን ከሰጡ ተፈናቃዮች መካከል አንዷ ወደ 13 የተፈናቃይ መጠለያ ቤቶች ፈርሰዋል ነው ያሉት። የተፈናቃዮች ተጠሪ አቶ ይመር ለገሰ የባለሀብቱ ሀብቱ ተወካይ ቦታው ለልማት ይፈለጋል በሚል መጠለያዎችን በማፍረስ ላይ መሆኑን ጠቅሰው መፍትሄ እንዲፈለግ የደሴ ከተማ አስተዳደር ከንቲባን ትናንት ለማናገር ቢሞክሩም እንዳልተሳካላቸው አመልክተዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ቡድን መሪ አቶ መሐመድ ሰይድ ከተማ አስተዳደሩ እርምጃውን ሲወስድ ተለዋጭ ቦታ ማዘጋጀት እንደነበረበት ጠቁመው ተፈናቃዮቹ ቦታውን ልቀቁ መባላቸውና መኖሪያቸው እየፈረሰባቸው ስለመሆኑ ተፈናቃዮቹ አቤቱታ ለጽህፈት ቤታቸው ማመልከታቸውን ተናግረዋል። ቦታው በመንግስት እንደተሰጠው የገለጸው የገራዶ ዶሮ እርባታና እንስሳ መኖ ድርጅት ኃላፊ አቶ ኢብራሂም አደም ቦታውን ከወሰዱት ዓመታት እንዳለፈው ጠቁመው በሰሜኑ ጦርነትና ቀደም ሲል ደግሞ በአካባቢው በነበር አለመረጋጋቶች ወደ ልማት ሳይገቡ መቆየታቸውን ተናግረዋል። አሁን ወደ ልማት ለመግባት ቦታው መለቀቅ ስላለበት ተፈናቃዮች ቦታውን እንዲለቁ ማሳሰባቸውን አመልክተዋል። በአማራ ክልል 37 የተፈናቃይ መጠለያዎች ሲኖሩ ከ600 ሺ በላይ ደግሞ ተፈናቃዮች እንደሚገኙ ይታወቃል። ከመጠለያ ውጭ በየሰው ቤት ተጠልለውና ተከራይተው የሚኖሩ ተፈናቃዮች ሲጨመሩ ቁጥራቸው በሚሊዮን የሚቆጠር ነው። የአብይ መንግስት ከኤርትራና ከትግራይ ጋር ለሚያደርገው ጦርነት ጡረታ የወጡ ጀነራሎችን መጥራት ጀመረ። ጀነራል ሳሞራ የኑስና ጀነራል ዮሐንስ ገብረ መስቀል የተባሉት ሁለት የትግራይ ተወላጅ ጀነራሎች ጡረታ ባስወጣቸው አብይ አህመድ ዳግም ጥሪ ተደርጎላቸው ሰራዊቱን መቀላቀላቸው ታውቀዋል። የቀድሞ ኢታማዦር ሹምና ከ17 ዓመታት በላይ የኢትዮጵያን ጦር የመሩት ጀነራል ሳሞራ በአብይ አህመድ ጡረታ እንዲወጡ ከተደረጉ ሰባት ዓመታት ተቆጥረዋል። በእነዚህ ዓመታት ውስጥም ከአብይ ጎን በመቆማቸው በትግራ ተወላጆች ዘንድ እንደ ከሃዲ የሚታዩ ሲሆን የቀድሞ ጓዶቻቸውንም በአብይ ምክንያት ክደዋል። ሆኖም በስተርጅና ዕድሜያቸው ይህን ጦር ተቀላቅለው ከኤርትራ የሚሆን ከትግራይ ጋር ሊካሄድ የታሰበውን ውጊያ እንዲመሩ በሚል በአፋር የሚገኝ ወታደራዊ ማሰልጠኛ ውስጥ ገብተዋል። ከሀያ ዓመታት በፊት የተካሄደውን የኢትዮ ኤርትራ ጦርነት ከመሩ ጀነራሎች መካከል አንዱ የሆኑት ሳሙራ አሁን ላይ በትግራይ አሊያም በኤርትራ ላይ ሊካሄድ ይችላል የተባለውን ውጊያም ከሚመሩ ነባር ጀነራሎች መካከል እንደሚሆኑ እየተጠበቀ ነው። ሳ 2013 በትግራይ የተጀመረውን ውጊያ ተከትሎ መከላከያ ትግራይን ሲቆጣጠር ክልሉን በኮማንድ ፖስት ሲመሩ የነበሩት የትግራይ ተወላጁ ጀኔራል ዮሐንስ ገብረ መስቀል ዳግም በአብይ ጥሪ ተደርጎላቸው ወደ ጦሩ ተቀላቅለዋል። ጀኔራል ዮሐንስም እንደ ጀነራል ሳሙራ ሁሉ በአፋር የሚገኝን ወታደራዊ ካምፕ መቀላቀላቸው ነው የተገለጸው። በካምፕ ውስጥ ሆነውም የማማከርና የማሰልጠን ስራዎችን እየሰሩ ነው ተብሏል። በተለይም ከኤርትራ ጋር አደርገዋለሁ በሚል ብልጽግና እየተዘጋጀበት ላለው ውጊያ ነው ስልጠናው ማሳያዎችን እና ማማከሮችን እየሰጡ ያሉት። ይህ የብልጽግናው አገዛዝ እና የኤርትራ መንግስት የጦር እንቅስቃሴ በቀጣይ ጥቂት ጊዜያት ውስጥ በሁለቱ ኃይሎች መካከል ጦርነት አይቀሬ መሆኑን ያመላከተ ነው። የኤርትራ ጦርም በድንበር አካባቢ እንቅስቃሴ እያደረገና እየሰፈረ መሆኑን መረጃዎች ይጠቁማሉ። እንዲሁም ህዋትና ኤርትራ የጠበቀ ግንኙነት እየፈጠሩ መሆኑን መረጃዎች እየወጡ ነው። ከዚያም ባለፈ ኤርትራ ከፋኖ ጋር ግንኙነት ትፈጥራለች የሚለው መረጃ በብልጽግና ሰዎች ዘንድ እየተነገረ ራሳቸውን እያባነ ናቸው። ተሰጥቶ ነው ያስፈራው። የአብይ አህመድ መንግስትም የጦርነት ቅድመ እንቅስቃሴዎችን እያደረገ ነው። በዚህም የትግራዩ ጦርነት ከመጀመሩ በፊትና የተጀመረ አካባቢ ሲያደርገው እንደነበረው በጡረታ የተሰናበቱ ወታደራዊ መሪዎችን እየሰበሰበ ነው። የአብይ አገዛዝ የትግራዩ ጦርነት እንደተጀመረ አካባቢ ከባጫ ደበሌ እስከ አበባው ታደሰ ተባረውና ተሰናብተው የነበሩ ጀነራሎችን ማሳተፉ ይታወሳል። የትግራይ ዳኞች ከዛሬ ግንቦት 21 ጀምሮ ወደ ስራ ገበታን እንደሚመለሱ ተነገረ። ላለፉት 12 ቀናት በስራ ማቆም አድማ የቆዩት የመቀለ ዳኞች ስራ ለመጀመር መግባባት ላይ መድረሳቸው ተነግረዋል ዳኞቹ ያቀረቡት የደህንነት ስጋት ጥያቄ ጊዜያዊ አስተዳደሩ ትኩረት ሰጥቶ እንደሚከታተለው በተደረሰው ስምምነት ምክንያት ነው ወደ ስራ ገበታቸው ለመመለስ የወሰኑት። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ዳኞቹ ያለባቸው የደህንነት ስጋትን በማስመልከት ከፕሬዝዳንት ታደሰ ወረደ ሌተናል ጀኔራልና ከፍትህ አካላት አመራሮች ጋር ተወያይተዋል ብለዋል። በውይይቱ በዳኞቹ ላይ ያንዣብበው የደህንነት ስጋት በጥልቀት ተዳሷል። ችግሩን ከስሩ በመረዳት ለመፍትሄው ትኩረት ተሰጥቶ ይሰራል ሲል ገልጿል። የደህንነት ስጋቱ በዘላቂነት ለመፍታት የአጭርና የረጅም ጊዜ የመፍትሄ አቅጣጫዎች ተቀምጠዋል። በተደረሰው መግባባት መሰረት የመቀለ ሰባቱ ክፍለ ከተማ ፍርድ ቤቶች ከነገ ግንቦት የመቀለ ሰባቱ ክፍለ ከተማ ፍርድ ቤቶች ከግንቦት 21 ዓመተ ምህረት ጀምሮ ወደ ስራ ገበታ ይመለሳሉ ብለዋል። የጤና ጉዳይ ለነገ የሚባል ስላልሆነ እንጂ በግል ጤና ተቋማት ክፍያው ከአቅማችን በላይ ነው ሲሉ ተገልጋዮች ገለጹ። ከሰሞነኛው የጤና ባለሙያዎች ጥያቄ ጋር ተያይዞ ሐኪሞች ስራ ካቆመባቸው ተቋማት አንዱ የሆነው የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አሁንም ድረስ ሙሉ አገልግሎት እየሰጠ አለመሆኑን ቲክቫ ኢትዮጵያ በቦታው በመገኘት አረጋግጫለሁ ብለዋል። በሆስፒታሉ አቅራቢያና በሐዋሳ ከተማ ባሉ ሌሎች የግል ሆስፒታሎች እና የህክምና ተቋማት የህክምና ተቋማት ተዘዋውሮ ባደረገው ምልከታ አንጻራዊነት የተገልጋይ ቁጥር መጨመሩን ማጣራት ችሏል። ቲክቫ ኢትዮጵያ ያነጋገራቸው ተገልጋዮች እንደገለጹት አስቀድመው ወደ ኮምፕሪሄንሲቭ ሆስፒታሉ አገልግሎት ፈልገው መምጣታቸውን ተናግረው ነገር ግን አገልግሎት ማግኘት ባለመቻላቸው ወደ ግል ጤና ተቋማት ለመሄድ መገደዳቸውን አስታውቀዋል። የጤና ጉዳይ ለነገ ስለማይባል እንጂ የግል ጤና ተቋማት ክፍያ ከአቅማችን በላይ ሆኖ ገና ሕክምናው ሳያል ካሰብነው በላይ ወጪ አውጥተናል ያሉን አንድ አስተያየት ሰጪ ሪፈራል ሆስፒታሉ ወደ መደበኛ አገልግሎቱ ጊዜ ውስጥ ካልተመለሰ ተገልጋይ በከፍተኛ ሁኔታ ይጉላላል ሲሉ አክለዋል። የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፈራል ሆስፒታል ሬዚደንት እና ኢንተርን ሐኪሞች በበኩላቸው ለጤና ባለሙያ ጥያቄዎች ተገቢው ምላሽ እስካልተሰጠ ወደ ስራ እንደማይመለሱና የባለስልጣናት ዘመዶችና በውጤት ማነስ እንዲሁም በስነ ምግባር ችግር ከሆስፒታሉ የተባረሩ ሐኪሞችን በመመለስ ሆስፒታሉ አገልግሎት እየሰጠ እንደሆነ ለማስመሰል የሚደረጉ ሙከራዎችም ተገቢነት የላቸውም ብለዋል። ቢሊዮነሩ ኤለን መስክ ከትራምፕ አስተዳደር ራሱን አገለለ። ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ንቅናቄ ኃላፊ ነበር። ዶጅ እየተባለ የሚጠራው የአሜሪካ የብክነት ቅነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይተዋል። መስክ በማህበራዊ ሚዲያው ኤክስ ገጽ በኩል በለቀቀው መግለጫ ፕሬዚዳንት ዶናልድ ትራምፕን አመስግነዋል። ቢቢሲ እንደተረዳው ዋይት ሀውስ ካለፈው ረቡ ጀምሮ ኤለን መስክ የመንግስት ልዩ መልእክተኛ የተሰኘ መለያው እንዲነሳ አድርገዋል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይተዋል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በአመት 130 ቀናት እንዲሰራ ተፈቅዶለት ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት የያዝነው የፈረንጆቹ ግንቦት ወር መገባደጃ 130 ቀናት ይሞሉታል። ነገር ግን መስክ በትራም የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊየን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። የስፔስ ኤክስ እና ቴስላ ኩባንያዎች ኃላፊ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረገው ቃለ መጠይቅ ትራምፕ ትልቁና ውቡ ያሉት አዋጅ የፌዴራል መንግስቱን ዕዳ ውስጥ የሚከት ነው ብሏል። አክሎ አዲሱ ረቂቅ አዋጅ ዶጅ ሲሰራ የነበረውን ስራ የሚያወርድ ነው ሲል ተደምጠዋል። አዋጅ ትልቅ ሊሆን ይችላል ውብም ሊሆን ይችላል፣ ነገር ግን በአንዳንድ ጊዜ ሁለቱም ስለመሆኑ ጥርጣሬ ያለኝ ሲል ትችቱን አሰምተዋል። መስክ የትራምፕ አስተዳደርን ሲቀላቀል ሁለት ትሪሊዮን ዶላር ብክነት ቀንሳለሁ ብሎ ነበር የተነሳው። ነገር ግን ይህን ቁጥር ወደ መቶ ሀምሳ ቢሊዮን ዝቅ አድርጎታል። በዶጅ ምክንያት ከሁለት ነጥብ ሶስት ሚሊዮን የፌዴራል ሰራተኞች መካከል ሁለት መቶ ስልሳ ሺህ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዝያ ከመንግስት ኃላፊነት ሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግ አስታውቆ ነበር። ኤለን መስክ የዋይት ሀውስ ልዩ ሰራተኛ ሳለ ኤለን መስክ የዋይት ሀውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበር ይታወሳል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።